ሳምንት ያምልህ የኔ ደም በከንቱ ፈሱ አይቀርም የእኔ ደም እንደፈሰሰም የእሱን ደም ካላፈሰስኩት እኔ አረጋ ይሉ እውነትም ሱሪ አልታጥቅም እናቴም አልወዳኝም ዛሬ ዳምጠው የመጨረሻ ነኝ

ድኗላ እንግዲህ እንግዲህ ድኗል መቼም እንዲበደድ ድድድ ድሞ ተዚህ በላይ ደሞ ደሞ ላማር ድኗል፣ ተንቀሳቅሷል እንጂ ፈረሰ ነገሩ በለኛ፣ ፈረሰ ነገሩ በለኛ። ያን ዘብዛባ ህዶ አንድ ነገር አረገው እንግዲህ ረ እንዲያስ አያረግም፣ ለራሱ ደክሟል። እንዲው ዳነ ብልህ እንዲው ዳነ መስሎ ነው። እና እንዴት አንተ ወጥቶ ሲሄድ ምንም አላወጋሁም እንዴ? ነው እንዴ አላልኩም? ረሱንማ ተመሄዱ በፊት ይኸውልህ እንዴው እባክህን አረጋ፣ እባክህን እንዳትርቀኝ፣ እንዳጠፋኝ ተዚያ ሰውዬ ጋራ ላቀራረባችሁና፣ እንዴው ባካችሁ ነገሩ ሚፈታ፣ እንዴው እኔ በነጋ በጠባ በእናንተ ሰቀቀን አንሙት፣ እባካችሁን፣ ያም የተባለውን የመሬቱን ጉዳይ ይፈጠም፣ ታረቁ ብዬ ብለው ምን አለ? አረ እንዴው ተወኛ አንተ እንዴው ተጆሮው ማ ላንጠለጠለው የኔው ወጋራ እንዴት እንዴው ቢያለ ቀድሞውኑን እንታረቃለን መስሎኝ መሬቴን በቦታው ያረጋል መስሎኝ ነው እንጂ ለስ ያልሁለት የፈራሁት መስሎት ነው ወይ ጊዜ ጠብቆ እንዲያርጎ እንዲው እንትን ያለኝ እንዳልሆነ ሆነ ነው እንዳልሆነ አስቧል። ነገር ማለት ይሄ ሰውዬ ምንም እንዲያው ምን ምን ሜላ ሰይጣን ያለበት ሰውዬ በቃ አንድ ነገር ሊያረጋው አስቧል። አይ መስሱ ምንም አያረጋው ባክንቶ ለራሱ ህመሙን እያዳመጥ እንዲው የግዱን እኮ ነው የተነሳ የግዱን የውጋህ ነው። አስማራ የውጋህ አንድ ነገር ታላሰበ ወጣ ይሄድም ነው ምልክ አረ ወደ እህቴ ነው መድም ነው ይሄድ ልቂ አናደድ እያበሸቀኝ ያገልቱን ያ አንድ ሰው ነው አሁን ያው እኔ ለሱ ብዬ ወጣ ወወረድ ወይ ላስታርቅ ባልሁኝ አያሌው ሙትን ያሁን ክፉ ሁኜ ነው እ ከሱ ጋር አብረህ ብረህ ያለ እንዲያርጎ ያልተገባ ስራ የሰራ እሱን እሱን ተወው። እኔንም እንደ ሌላ ነገር የው እንዳልሆነ እሱን ዝም ብሎ አብሮ ሲያይህ ጊዜ እንደ ግምጫ ነው ሰው ህዱ አንድ ነገር ያረገው እንደሆነ ዘብዛት ያመምን ያደረገውም አንተ እስቲ እህቴም ህጆ ልታያት ትጨነቃለች ብሎ ነው የወጣ ሌላም ጉዳይ የለሁ። ምን ያረግ ብለህ ምንም ልቤ አላረፈ። ያላረፈም ሰጋሁን ቤት ህዱ አንድ ነገር እንዲያረገው አስማረ

አንተ እየ መጣህ እዚህ አጨቅጭቀኝ ብለህ ለገዳም ጦጦሎ አቁሞኝ ሄደ። ምን የምታውቀው አይደለ? ለዳምጣው ነገር ተያዘ እንጆስ ሰው ያዳምጣ እንዴው ምን ይሻላል? እንዴው አራ እስቲ በል ዙሩ እንትን በልና ሰው ታል ሆነ ሰው እናጠያይቅና፣ በሌላ ሰው እናጠያይቃቸው ሆነ። እስቲ ለእሱ ማን እንደሚቀርበው አጣራልኝ ማላጃ ለሱ ለዳምጣው ማን መጀመሪያ ውስጥ ዘመድ ምናምን እንደው እንደዚህ ወይ የነፍስ አባት ይሻላል መስላል። እኔ ኋላ ወይ ወይ አይመስለኝም። እኔ እንትን ብንለው ይሻላል። ሰው የተረገመ ነው፣ አንድ ነገር ያደርገዋል። ኋላ ደሙን አፍስቶ ደግሞ እነሱ እያሉ አስገደሉት ነው የሚባል፣ አደራ ወገኖቹም አያስቀምጡኝ። ደህና ነህ ሆይ ደህና ነህ፣ እንደምንስ እግዚአብሔር። መስኬ ደህና ነህ አለን። አንተ እንጂ እ እንዲሁ አደራህ የሰፈሩ ትልቅ ሰውነህ ብለን ስንል እንዲህ አለ እንዲህ አለ። ደባ ተሰው ላይ መስራት ደግ ነው። ዳንጣ ምንድነው ዳሳሽ ምንድነው እንዴት ምንድነው ማለት ለነገሩ ተ አንተ ሲ አታረግም ማለት የነን አንተ አታረግ ምንዶ ሸጋ ሰውነህ፣ ገራም ሰውነህ፣ የነን አታረግም። እንዲ እንዴው ነተው ሐላህ ሚያፎሸኩሽ ፎሽፏሻ ይኖራል ይኖር አለ እንጂ እውነታ ላንድ ነው። ይህን ሰውዬ ወገን የለውም ወንድም የለውም ብላችሁ ጨፍጭፋችሁት ተውት። እንደው የተገቢ ነው ዳምጡ በማያገባሽ አትግቢ ዳሳሽ ዝም ብለሽ እንታት። እንዴት ነው ያገበኝ? ይሄ አንቺንም የሚመለከት ጉዳይ አይደለም። እንዴት ነው ያገበኝ ነው ምንም ቢሆን እኮ ወደ ጀኖ ሲከፋውም ደስ ሲለውም የማከረኝ እኔን ነው። ወህ እንዴት ያለ ነገር ነው። ሰው የለውም ብሎ እንዲህ ተኋላው የሚቆም ደጀን የሚሆነው ሰው የለም ብላችሁ እንዲያርጋችሁ፣ የሰው ሰው ማበዳሽ ደግ ነው እ ኧረ እናንተ ድረስ ነው እኮ ይወለ ተኋላ የሚያፎሸፎሸውም ቢሆን

ይኸውልህ ዳንጦ ብትፈራ ይሻላል። እኔ ተናግሬያለሁ፣ አልነገረችኝም ኋላ እንዳትል። የተነሳ እንደሆነ የሰፈር ጭቃ ነው የሚያደርግልህ። አራውልኝ እኔ ወልህ ብያለሁ ተናግሬያለሁ፣ ኋላ አልነገረችኝም እንዳትል። አይ ደም ሸተተ። አንተ ሰው ደግሞ አለ እንጂ ሾድ ሻዳ ሚቀምሳ ይላሉ ሁሉ ረቱብኝ። አንቺ ምን አድርጌሽ ነው እስከ ባልሽ አድመሽ እንደየምታደርጊ? እረሳው ማመን እረሳው ማመን ከእንትኑ ነው። እናንተ ምን ሆነሽ ነው? ማለት ምንድን ነው? እኔስ ነድቼ ነድቼ ወሬውን ተገደቡ።

ማለት ታት መጥጦ ነው? ምን ሆኖ ነው? መቼ ተነስቶ እሱንም ማን አልጠይቅሽ እንጂ ባልሽና አነካክቶታል፣ እርግፍ ግፍ አርጎታል እንጂ ንሳ ጉዳይ አየነውኮ፣ አየነውኮ ቆሎ አርጎታል። የነውኮ አንቺ ጋር ደረሽ፣ ተይኝ ከምን

በትም አንቺ የመጣሽ እኔ እኔ በዚያ ቀስ ብለሽ ነይ እስኪ ጊዜ በዚያ በላይኛው በዚህ ውስጥ ለውስጡ እነ ቀስ በጌሾ በተረፈ ነው የመጣሽ እና በዚህ ስለ መጣሽ ማለት አላገኘሽውም እኮ ትገናኙ ነበር። እናታለም ወደ አንቺ ቤት